ወሬው ተረተ ስለ ስለወንበር ስለ ብቻ አይደለም። በባልና በሚስቶ መካከል በማይሆን አጓባብ የሚጎባ ሰው ለመሞላክት የተባለ ነው እና የማንም ዝንጀሮ አይለየንም ነው ያለት። ዶካ አረጎ አንዱ ለወንድሙ አረበና ጥቆ ፍቅረኛ ጋር ሰሞኑ ሉክ አይደለም፣ በቃ ህይወት ሞረረኝ ምን አንብሎ ይደ ከዛ ወንዱ ብየ ይላል አይዞ፣ በቃ እግዚአብሔር አልፈቀዶ ይሆናል እጣፈንታ ላትሆን ትችላለች። በቃ አይዞ ተሮጋጋምና ምናምን ይለዋል። ከመቼ እንደታረቁ አይታወቅም። የማንም ዝንጀሮ እኛን አይለየንም ብለው ፖሰታ አለ። አሁንም ወላሂ የኢትዮጵያ ሕዝብ የማንም ዝንጀሮ አይለየንም ብለዋል። ዳጊና ሮቤል የማንም ዝንጀሮ አይለየንም አለ። በማያቆባቸው አትግቡም። አንድ ሚሊዮን ችግር፣ አንድ ሚሊዮን ጉዳይ ባለበት አገር ላይ ለእናንተ የሁሉ ማሽርክድና ማሽቆበጣችን። እሺ አሁን የቱ ገባላቸው አሽቄ ፕሮማክሶች

የማንም ዝንጀሮ አይለየንም ብለው ፖስት አድረጉ። አባይ ቲቪ ላይ እስከ አንገታቸው በሰው ጉዳይ እስከ አንገቱ ሰው ይገባል እንዴ? የባልና የሚስቱ ነገር እውነቱን ልንነጋገር ከተባለ በቤተሰቦቻችንም አይተናል፣ በወንድሞቻችንም አይተናል፣ በጓደኛችን አይተናል። እንደ ብዙ ጊዜ ፎትፋቶች ነው ምን ሆነው እንጂ ከሁለቱ በላይ የሚያውቅ የለውም። እኔ ማገዝ ተገቢ አይደለም አላልኩም። ማገዝ ተገቢ ነው። ለሱ ተቆርቃሪ መሆን ተገቢ ነው። ነገር ግን በቂ መረጃ በሌለ ሁኔታ ፕራንክ ነው እኮ ተባለ። ስንቱ ፕራንክ ያደርግ የለም እንዲ? ኢትዮጵያ ውስጥ አለ የተባሉ ዩቲዩበረች ቲክቶከረች እኮ አሉ፣ ካፕል በካፕል ሆነው የሚሰሩ ማለት ነው። ነገር ግን ይደባደባሉ፣ ይለቀሳሉ፣ ብዙ ጉዳዮች አሉ። ለነሱ ሲሆን ለምን ስፔሻል ኬዝ ያዙ ይልቆቅኝ አላችሁ ነው? ይህን ጥያቄ ከስሩ መሰረቱ አንድ። ሁለተኛ ፕራንክ ራሱ አላማው እኮ በትክክል ልጅ ፕራንክ የሚባለው እኮ በትክክል ያ የፕራንክ የምታደረጉትን ሰው ማስለቀስ፣ ማናደድ፣ ማሳቅ፣ ማስደንገጥ ስትችል ነው እውነተኛ ፕራንክ። ስለዚህ ልጁ በደንብ አስበበት፣ ምን ብናገራ ትናደዳለች፣ ምን ብትናገራ ታለቅሳለች ብለን አን አንዳንዳቸው በክትፎ ከሆነ ያረሰሽ ለዳቦ ምን አስለቀሰሽ ያላቸው አላቸው? ቆብጣ ነዋ፣ የዲያስፖራ ሚስት አይደለች እንዴ

ስለዚህ ከነዚ አንድ ሚሊዮን ጉዳዮች ላይ አንዳንዶቹ ላይ ተገቢውን ትኩረት ሰተን በአግባቡ እንንቆሳቀስ የሚል ሀሳብ ነው። እያጨዋረክላቸ እና እውነቱን ለመነጋገር አነጋገር አቀማመጥ የማያውቅ በባልና ሚስት መካከሉ ይቆመጣል የተባለ እውነቱ ነው። አቀማመጥ የማያውቅ አያገባን ብዙ ጊዜ በሰቱዳር ዳር ጥልቅ በሰሩ ላይ ሽሽብ ጥልቅ ካስገብን እንግባ፣ ምንም አይደለም። በሩ ከፍተው ለዚ ጉዳይ በዚ ወጥተው በዚ ገብተው ካሉ መቆበል ምንም አይደለም። ሀሳብ መስጦት በልኩ በአግባቡ ምንም አይደለም። በቶለይ እህት ወንድም ችግሩን የሚያቅ በጥልቀት የሚያቅ አንዳንዴ ቤተሰብ ሆናቸው ጉዳዩን እነሱ የሚያወሩትና መሬት ላይ ያለው ነገር ሌላ ነው። ይሄ በቤተሰቦቻችን በራሳችንም፣ በወንድሞቻችን፣ በጓደቻችን ያየነው ነገር ባል የሚያወራው ሌላ ነው፣ ወደሱ ስትገቡ ጉዳዩ ሌላ። ሚስት ለእናንተ ምት ነግራችን ሌላ ነው። ሽማግሌናቸው ናቸው ገብታችን ስትሰሙ የሚወራ ነገር ሌላ። ስለዚህ ይህን ያህል ጥልቀት አካላዊ ጥቃት ካዶረሳ አውጉሱ ምንም አይደለም። በቃ ፍራንኮዶ ካል ዞር በለ በቃ የምን አቧራ ዋጭስ ነው? አሽቄዎች እንዳለ በኩርኩመ ነው በኩርኩም ቋ ቋ ቋ እየተደረገን ተባረረ አለና ባልና ሚስቶ ሊተዋወቅ ሰርገኛው ልቡልቅ። ስለዚህ ማሽርጎዶ በሉክና በአግባቡ መሆን ይገባዋል። በሰዎች ሕይወት ይህን ያል ገብቶ መፈትፈት። አንዳንዶች እኮ ገጀራ ሁሉ ሲቆጠቁጦ ይኖሩ ከእናት ከአባት በላይ ብቻውን ያረሰ ሚስቱን እሱ የውጭ አገር እድል ሁሉ ኖሮ ወንድ ዘሩም አንዘሮ እንቱም ብሎ ብቻውን ኢትዮጵያ እየተንኮራተት ያለ ምስኪን አዳሜ ጎጀራ ይዞ ካልከተኮት ይላል እና ልጅም የሚዲያ ፐርሶናሊቲ ያለው አይመስሎኝም። ለሚዲያ ብዙም የሚሆን አይመስሎኝም። ነገር ግን በክፋት ያደረገው ወይም የሚያደርገው የለም። እንዳልኳችሁም እንደት በምግብ ይቆልዳል ያላችሁ እንዳለ ያበሻ ቆልዳችን ምግብ ነው አበቃ ምንም አታስ አታስመስለው በቤት ሁላችን የምንፈጋግረ በምግብ በምግብ ነው። እና በልኩ እንሆን በአግባቡ እንሆን አናሽቋብጥ አልልም። አንድ ሆቢያችን ሆናል መዝናኛችንም፣ መወደሰታችንም፣ ሁሉ ነገራችን እሱ ሆናል። እሱ ከሆነ ዞንዳ ማሽቋበጥ ናሽቋብጥ በልኩ እናድርገ ትዝብት ውስጥ በማይጥል አሁን ሜዳ ላይ ነው የቆረነው እኛ ሜዳ ላይ ነው የቆረነው